መጀመሪያ ዘፈን ከፍተሽ ሶፋ ላይ ቆመሽ ስትደንሽኝ ነበር። ከማን ጋር አትይኝም? ከማን ጋር? ከኪራ ጋር። አንቺ ብቻ ነሽ አየሽ? አይ ሁሉም ነበር። ወይኔ ውርደታሚ የሆንኩለች። እሱን ብቻ መስሎሽ ነው እንዴ? ደግሞ እኮ ዘለኝ ብለሽ ነበር፣ እና አዘለኝ አዋ፣ ያን ሻርፕ ነው አለ እዛውም። ከዛ ወይኔ ደሞ ጭራሽ ከዛም አለው ኪሩቤል እንቅልፍ ሽንተኝ ሲልሽ ወርደሽ ጠረጴዛ ስር በባትሪ መፈለግ ጀመርሽ። ምንድን ነው የምፈልገው፣ እኛ ምን ጠፋሽ ስንልሽ እንቅልፌ ጠፍታ እየፈለግኳት ነው አላልሽ። እኔ አላምንሽም። ማሚ ትሙት። ጭራሽ እኮ ከኪራ ስልክ ተቀብለሽ ላይ ታበራሽ። እንዴት ነው አሁን አይኑንም ማየው? ከዛ ስልክ ተቀብለሽ አባቴ ጋር ካልደወልኩልሽ አለብሽ ብቻ ስትቀውጩ ነበር እና ሀትሪክ ስሰራ ነበር በኛ

እሱ ብቻ ነው እንደዚህ የሚገርምሽ? ጭራሽ ታስተኛ። የአባቴ እንደረገጡት እየጠባው ያደግኩት እና አንተ። በእርግጥ አንቺ አስቸግረሽኝ ነበር፣ ይሄን አታስቢኝ፣ ግን አላጠባሽም። ለተዘናታን ጭራሽ ተስተኛለሽ። እንደዚህ ፍቅሩ ካለሽማ በቃ ወተት ትከራይልሽ እና በጡጦም ቢሆን ትጠጫለሽ። ሌላውማ ሌላ ጊዜ ቆየን። ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካቾቼ እንደምን አላችሁ? ባላችሁ በሰላማችሁ ብዘት ይበልልኝ። ዛሬ እንግዲህ ፅናት ድራማን በክፍል ሰማንያ ሰባት ይዘን መተናል ማለት ነው። ሰናይት እንግዲህ እንደተለመደው ብቻዋን እንግዲህ ፍቅርን አምኖ ለመቀበር ከራሷ ጋር እጅጉን በጣም ትግል ገጥማለች ማለት ነው። እናም እንግዲህ እኔኮ በፊት እህቴ የምትናገረኝን ነገር አንድ ባንድ ሰማና አደምጣትም ነበረ አሁን ላይ ግን እኮ እህት የምትለኝን ነገርም እየሰማኋትም አይደለም። ሲቀጥል ደግሞ ከነ ጽናትም ተለይቼ መኖርም እንደማልችል ነው ውስጥ የሚነግረኝ ስትልም እንግዲህ ተመልክተናታል። በሌላ በኩል እንግዲህ ጽናትና ኪራ እጅግ በጣም ደስ የሚለው ፍቅራቸው ተመልሷል። ምንም እንኳን እንደተለመደው የኪራና የጽናት ፍቅር ሁል ጊዜም እንግዲህ በፈተና የታጀበ ቢሆንም ነገሩ አሁን ላይ ክልር ሁኖ እንግዲህ እጅግ በጣም ደስ በተሰኘ መልኩ ፍቅራቸውን እያጣጣሙ ተመልክተናል። ይህንንም እንግዲህ የፍቅራቸው መቀስ የሆነችው እንግዲህ ኒና እጅጉን በጣም ቅናት ቢጤ ፈጥሮባታል ማለት ነው። እናም እንግዲህ በባለፈውም እንግዲህ እንደተመለከትናት እንግዲህ እነሱ በተኙበት ታይም እነሱ አለማቸውን እየቀጩን የሶፋ ላይ ተኝቼ በማለት ክላሳቸውን ከፍታ ነበር የገባችው። እናም እንግዲህ እሷም እንግዲህ እነሱ ፊት ለፊት ስደርስ ኔኮ ሽንት ቤት ፈልጌ ወደ ሽንት ቤት የገባ መስሎ ነው ከእንቅልፍ ያልነቃሁን በቃ እያለችም እንግዲህ የእነሱን ፍቅራቸውን እንግዲህ ለማደናቀፍ ሞክራለች ማለት ነው። እናም እንግዲህ ኒና አሁን ላይ በፊት እንግዲህ በፍቅራቸው መሀል ገብታ እጅጉን በጣም ኪራ የማይወጣበት ፈተና ገብቶ ነበረ። ነገር ግን ኪራ እንግዲህ በነፃ ወቷል ማለት ነው። አሁን ላይ እንግዲህ እሷ በተንኮል እያጠመደቻቸው ነው። ቅናት ይዟታል። ቅናት ደግሞ መድኃኒት የሌለው በሽታ እንደሆነ እንግዲህ ከድሮ ምናውቃለን ማለት ነው። እናም እንግዲህ የፅናትና የኪራ ሳያንስ ደግሞ አሁን ላይ እንግዲህ እኒና ሰናየትንና ክብሮምን ለማለያየትም እንግዲህ ደፋ ቀና ስትልን ተመልክተናታል። አሁን ላይ እንግዲህ ኒና ጥሩ ሰው መስላ እየቀረበች ነው። አንጀትም የምትበላ ትመስላለች፣ ነገር ግን ውስጧ በጣም መጥፎና ተንኮለኛ ናት። ምንም ነገር የማታቅ የዋህ መስላ ነው የምትታየው። ሆኖም ግን አሁን ላይ ሰናየትንና ክብሮምን እንግዲህ ለማለያየት ደፋ ቀና ስትል እንግዲህ ተመልክተናታል ማለት ነው። ይህንንም እንግዲህ ሰኒ ወደ ነጽናት ቤት እንደምትመጣ በስልክ ንግግር ትሰማና ሰኒ መምጫዋ ሲደርስ እንግዲህ ክብሮ ምን ትሄድና ከክብሮም ጋር እንግዲህ ቁጭ ብለው ሲያወሩ ነበረ። እባክህን አንገቴን አሞኛል ማሳጅ አድርግልኝም ብላ ስትለምኑም ስትማጸኑም ነበረ። ክብሮም እንደማያቅበት ማድረግ እና አድርጎም እንደማያቅ ማሳጅ ይነግራታል። ባለሙያ ጋር መሄድ ትችያለሽ እያለም እንግዲህ ሲላትም ተመልክተናል ማለት ነው። እሷ እንግዲህ ለተንኮልና ለሴራ ስለፈለገችው እንደምንም ብላትን ለማመጣውና ከእግሩ ስርዳ ቁጭ ብላ እንግዲህ ማሳጅ እያደረጋት ሰኒ ተመልክታለች። ከዛም በፊት እንግዲህ እቤቷ ሂዶ ሰናይትና ክብሮም እጅግ በጣም ተጣልተው ነው የተለያዩት። በጥፊም እንግዲህ መታዋለች ክብሮ ምን ማለት ነው። እሱ እንግዲህ ሰኒ ወደ ትክክለኛው መንገድ እንድትሆንና እንድትመለስ የራሷን ህይወት እንግዲህ አጣጥማ መኖር እንዳለባት እንግዲህ ደፋ ቀና ብሎ እንግዲህ እሷንም ሲያስተካክላት እንግዲህ ተመልክተናል ማለት ነው። ነገር ግን ሰኒ አልሸነፍነት ባይነት ይዟትም ተመልክተናል ማለት ነው። እናም እንግዲህ እሱ ድካሙ ውጤቱ አላምርለት ሲል እጅጉን በጣም አርጎ ተናዶባትም ተማሮባትም በጣም ከወትሮ ለየት ብሎ ክብሮም ሲናደድና ሲበሳጭ እንግዲህ ታይቶ አያቅምና የተናደዱትንና የተበሳጩትን ወደ ትክክለኛው መንገድና ማረጋጋትን ነበረ መፍትሄ የሚሰጠው። ዛሬ ላይ ግን እሱ ፍቅር የሚባለው ነገር እንግዲህ አናቱ ላይ ወጥቶበታልና ይህን ደግሞ ሰኒም እንግዲህ ላለመሸነፍ ፍቅሩን እንግዲህ ተቀብለው አንድ ላይ በይፋ አድርገው ፍቅራቸውን መኖርን አሁን ላይ ትልቅ ቻይሌንጅ ሆኖባታልና ክብሮም በዚህ መሃል ግን ድካሙ የድካሙ ውጤት አላምር ሲልለት እንግዲህ እጅግ በጣም ተናዶም እንግዲህ ተመልክተናቸዋል ማለት ነው። እናም እንግዲህ ሰኒን እንግዲህ ክብሮም በኃይለ ቃል ሲያናግራት ነበረ። በዛ መሃል በንግግር ውስጥ እንግዲህ ሙቀት እና ግለት የሚባል ነገር አለ እና በጥፊም እንግዲህ ስትመታው ነበረ። እሱም ጥፊውም ቀምሶ ወደ ቤቱ ተመልሷል ማለት ነው። ከሄደ በኋላ ምንድን ነው ያደረግኩት? ምንድን ነው የሰራሁት? እያለችም ስትጸጸት ተመልክተናታል ማለት ነው። እናም እንግዲህ ከተፈጠረ በኋላ ደግሞ እንግዲህ ኒና ከእግሩ ስር ቁጭ ብላ ማሳጅ ሲያደርጋት እንግዲህ ሰኒ ትደርሰባቸውና እና እጅጉን በጣም ተናዳ ወደነ ጽናት ቤት የመጣችውን ትመለሳለች ማለት ነው። ወደኋላ እናም እንግዲህ አሁን ላይ እንግዲህ ፍቅራቸው እናያለን ፍቅራቸውን ያበስሩናል እያልን እንግዲህ ስንጠብቅም ነበረ፣ ነገር ግን የእነሱ ፍቅር እንግዲህ ደጅ እያጸና ነው። ጽናትና ኪራም እንደዚህ ነበሩ። ሁላችንም እንደምናውቀውና እንደምናስታውሰው ጽናትና ኪራም እዚህ ደረጃ ላይ አሁን ላይ ፍቅራቸውን እንግዲህ ይፋ አርገው እያጣጣሙ የሚኖሩት በመጀመሪያ ልክ ሰኒና ክብሩም የሚያደርጉትን ቻይሌንጆችና ፈተናዎች፣ መሰናክሎች እንግዲህ አልፈው ነበረ እየተዋደዱ ግን እወድሃለሁ ወይንም እወድሻለሁ አፈቅርሃለሁ ወይንም አፈቅርሻለሁ የምትለዋን ቃል ግን ደፍረው አይገልጹም ነበረ ሆኖም ግን ማንኛውም ነገር የራሱ የሆነ ጊዜ አለውና ጊዜው ሲደርስ እንግዲህ ይፋ አድርገው አሁን ላይ ጽናት ብለው እንግዲህ እየኖሩ ተመልክተናቸዋል ማለት ነው። እንግዲህ ሰናይትና ክብሮም ይህ ነገር ይታይባቸዋል ማለት ነው። ፍቅር እንግዲህ ሁሉንም ሰው ያንበረክካልና ለፍቅር መንበረከካቸው አይቀርም። በቅርብ ቀን እኛም እንግዲህ በቅርብ ቀን ብለን እየጠበቅን እንገኛለን ማለት ነው። ኒና እንግዲህ በጣም በሚያሳዝን ሁኔታ በትዳር ውስጥ እንግዲህ ጣልቃ እየገባች ነው በኪራና በጽናት ውስጥ ማለት ነው። እንግዲህ የባለትዳሮች አልጋ ላይ ማንም ሰው ፈጽሞ መተኛት የለበትም። ኒና እንግዲህ አልጋቸው ላይ ጠቅልል ብላ እየተኛች ጽናትም ስትበሳጭባት እንግዲህ ተመልክተናል አስተውለናል ማለት ነው። እናም እንግዲህ ከተኛችበት ስትቀሰቅሳትና ይሄ ኒና የኪራ መኝታ ነው እዚ ጋ ምን ታደርጊያለሽ? ለምን ተኛሽ? ለምን ሶፋ ላያተኝም ወይንም ክብሮም ክላስ ስትላት ነበረ ሳሎን እንዴት ብዬ ነው ሁለተኛው እንግዲህ እንግዲህ ይመጣል ይሄዳል። ክብሩም ደግሞ መኝታ ክላሱ ደስተኛ አልሆነብኝም፣ እንዴት ብዬ እሺ የት ልሂድ ስትልም ነበረ። በስተመጨረሻ ግን እንግዲህ ፅናት ያቺ ሚስጥረኛዋ ክላሷን እንግዲህ እዛ ክላስ ውስጥ እንግዲህ እንድታድር መኝታ ክላስ ሰታታለች ማለት ነው። እጅግ በጣም እንግዲህ ስትናደድም እና አላስፈላጊ የሆኑ ነገሮችን ሊና እንግዲህ ለጽናት ስትናገር ነበር። ሳትደሰት ግን ተደስቻለሁ አመሰግናለሁ እያለች እንግዲህ በጣም እንግዲህ ክላስ ስለሰጠቻት ተናዳሌ ማለት ነው። እዚህ ፍራሽ ላይ ነው እንዴ የምተኛው? እያለችም እንግዲህ ጽናትም እንግዲህ ይቺ ክላሴ ትልቅ ሚስጥር አላት እያለችም እንግዲህ ስትላት ነበረ። እንዴት አንቺ የዚህ ቤት የኪራ ባለቤት ሆነች? እንዴት እዚህ ክላስ ምን ታደርጋለች? ስትልም እንግዲህ ኒና ጥያቄ አቅርባላታለች። እሱ ብዙ ነው ታሪኩ ሌላ ጊዜ ነግርሻለሁ በማለትም እንግዲህ ፅናት መልስ ሰጥታታለች ማለት ነው። እናም እንግዲህ ኒና እንግዲህ የፅናት የበፊት ሰራተኛ ሆና ስትሰራ የምትኖርባትን ክላስ እንግዲህ ለኒና ሰታታለች ማለት ነው። እናም እንግዲህ ውድና የተከበራችሁ አርማኝ ተመልካች ዛሬ የጽናት ድራማ የክፍል ሰማንያ ሰባት እንግዲህ እኒህን ነገሮች እንግዲህ ተመልክተናል ማለት ነው። በሌላ በኩል ደግሞ ሰኒ እንግዲህ እጅጉን በጣም እንደተበሳጨች እንደተናደደች፣ ክብሮም እንደተናደደ ጽናትና ኪራ አውቀው ባቸዋል ማለት ነው።

እንግዲህ ክብሮምም በመቀየሩና ሰኒም ጥሩ እንዳልሆነች እንግዲህ ኪራና ጽናት እንግዲህ ተገንዝበዋቸዋል። ምን ነው ነው ምን ተፈጥሮባቸው ነው ሲሉም እንግዲህ ጥያቄ ፈጥሮባቸዋል ማለት ነው። አሁን ላይ ግን እንግዲህ ኒና እንደሆነች እንግዲህ መንስኤዋ ለክብሮምና የሰናይትን ግጭት ወይንም ደስታቸው እንግዲህ ደስታቸው እንድርቅ ያደረገችው ኒና እንደሆነች እንግዲህ ጽናት ደርሳባታለች ማለት ነው። እሱንም እንግዲህ በስልክ የስልክ ንግግር ስታደርግ እኔማ ገና በቀላት አለውኝ ብዙ ነገር አድርጋኛለች፣ ሰናይት ስትልም እንግዲህ እኔና በስልክ ንግግር ስታደርግ ጽናትዬ አንድ ባንድ ሰምታለች ማለት ነው። እናም እንግዲህ ክብሮምንና ሰኒን እንግዲህ ታስታርቃቸዋለ ብዬ ተስፋ አደርጋለሁ ማለት ነው። በሌላ በኩል እንግዲህ እናሆ መራዊት እንግዲህ ቤት እያጸዳች ይደርስባታል። በጣም ተናዶባት እንግዲህ ኃይለ ቃል በኃይለ ቃል ሲናገራትም ሰምተናል ማለት ነው። ምክንያቱም መራዊት እንግዲህ የጤናዋ ጉዳይ ስራ እንድትሰራ አይፈቀድምና መስራት የለብሽም እኔ ከስራ ስመጣ ነው የምሰራው በማለት እንግዲህ ተነጋግረው ነበረ። ነገር ግን በተነጋገሩበት መሰረት አልተቀመጠችም አርፋ እና ቤት እያጸዳች ደርሶባት እንግዲህ በኃይለ ቃል ሲናገራትም፣ በስተ መጨረሻም ታርቀ ወድሻለሁ፣ ወድሃለሁ እየተባባሉም ተመልክተናቸዋል። እንግዲህ ናሁም እጅግ በጣም አፍቃሪዋ ነው የመራዊት ከጤናዋ ጭምር ይንከባከባታል። እጅጉን በጣም ደስ የሚል ፍቅርም አላቸው። እናም እንግዲህ ሰራተኛም ሊቀጥርላት እንግዲህ እያፈላለገና እየፈለገ ይገኛል። እስከዛው ድረስ ግን እኔ ነኝ የቤቱን ስራ ልሸፉን የምችለው በማለትም እንግዲህ ከመራዊት ጋር ተነጋግረዋል ማለት ነው። ውድና የተከበራችሁ አድማጭ ተመልካቾቼ እንግዲህ በፅናት ድራማ ውስጥ እንግዲህ እጅጉን በጣም ደስ የሚሉ ትምህርቶችን፣ አሪፍ የሆኑ ነገሮችን እንግዲህ እያገኘንበትና እየተመለከትንም እንገኛለን ማለት ነው። ውድና የተከበራችሁ ቤተሰብ ባላችሁበት ሰላማችሁ ብዙ ይበል። ዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን ደግሞ የደውል ምልክቱን ደግሞ በማጥቆር እንግዲህ ቤተሰብ የሆኑ ስል እንግዲህ በአክብሮት ይጠይቃሉ ማለት ነው። በቀጣይ ክፍል እስክንገናኝ ድረስ ባላችሁበት ሰላማችሁ ብዝት ይበልልኝ። ላይክ፣ ሼር፣ ሰብስክራይብ እንግዲህ አይረሳ፣ አበረታቱኝ ማለት ነው። ውድ ቤተሰብ በቀጣይ ክፍል ደግሞ ምን ይሆናል የሚለውን ነገር እንግዲህ ለእናንተ የምናደርስ ይሆናል። ባይ ባይ ለ